አንድ ወንድ ልጅ አንቺ ላይ የሚመለከት ከሆነ በእርግጠኝነት ነው ምልሽ፣ ይሸነፍልሻል። ይህን ስልሽ ታዲያ ከልቡ ያፈቅርሻል፣ ወይም ደግሞ እድሜ ዘመኑን በሙሉ ከአንቺ ጋር ማሳለፍን ይፈልጋል፣ ወይም ደግሞ ከአንቺ ጋር ለመሆን ውሳኔን ያሳልፋል። ታዲያ አሁን ሊኖሩሽ የሚገቡ ነገሮች ወይም ደግሞ ኳሊቲዎች የምንላቸውን ነገሮች ምንድናቸው የሚሉትን ሀሳቦች እንዳንስሳለን። ሴት በመሆንሽ ብቻ ልታደርጊያቸው የሚገቡ ነገሮች አሉ። በተለይ ደግሞ ወደ ፍቅር ግንኙነት ስንመጣ ወንድ ልጅ ምን ይፈልጋል? ከሴቶች ምንድን ነው የሚፈልጋቸው? በተለይ ደግሞ ወንዶች የሚፈልጉትና እነዚህን አሁን የምንነጋገርባቸው ነገሮች አንቺ ላይ ካየ በእርግጠኝነት ነው ምልሽ ይሸነፍልሻል። እድሜ ዘመኑን ከአንቺ ጋር ጊዜውን ለማሳለፍ ቁርጠኛ ይሆናል። ታዲያ እነዚህ ሊኖሩሽ የሚገቡ ነገሮች ምን ምንድን ናቸው?

ሁሉም ሰው ሊሆን ይችላል። በተለይ እንግዲህ እኛ ወንዶች ለምንፈልገው ነገር እንግዲህ ለየትኛውም አይነት ነገር ሊሆን ይችላል ዋጋ ከፍለን ያን ነገር በእጃችን ማስገባት እንፈልጋለን። ለዚህ ነው የአዳኝነት ባህሪ ብዙ ጊዜ ወንዶች ላይ ይታያል ተብሎ የሚደመደመው። ስለዚህ አንድ ወንድ ልጅ አንቺ ላይ የሚመለከታቸው ከአንቺ ላይ ማየት የሚፈልጋቸው ነገሮች አሉ። ታዲያ አሁን አንቺ እነዚህ ባህሪያቶች ካሉ ሴት ልጅ ላይ ይህን ነገር ካገኘ እነዚህም ባህሪያቶች፣ እነዚህን ኳሊቲዎች አንቺ ላይ ካገኘ በምንም አይነት መስፈርት ሊሆን ይችላል፣ ትቶ ሊሄድ አይችልም። ምክንያቱም በህይወቱ ብዙ መስፈርቶችን አውጥቶ የሚያስቀምጣቸው ኳሊቲዎች ስለሆኑ ሊኖራት ይገባል ብሎ የሚያስበው ወደፊት እጮኛ ወይም ደግሞ የትዳር አጋሪ ብሎ የሚመኛት ሴት እንዲኖራት ብሎ በራሱም ዲዛይን የሚያደርጋቸው ሊኖሩ ስለሚችሉ ታዲያ በሱ ሀሳብ ወይም ደግሞ በሱ ፕላን ውስጥ አሁን የምናያቸው ነጥቦች ቢያንስ አራቱ ይኖራል። እነዚህን ኳሊቲዎች ደግሞ አንቺ ካለሽ በእርግጠኝነት ምርጫው ትሆኛለሽ፣ ይሸነፍልሻል። የመጀመሪያውን እንመለከታለን። በተለይ ወንድ ልጅ እጅግ በጣም ሴት ልጅ ላይ ማየት የሚፈልገው ነገር ፈጣሪሽን የምትፈሪ ሴት ነሽ ወይ የሚለውን ነገር በትክክል ይመለከታል። ምክንያቱም ለምን መሰለሽ፣ ያ ወንድ ልጅ የሚመለከተው ልብስ ስብዕናሽን፣ ወይም ደግሞ ያደግሽበትን ባህል ሊሆን ይችላል። የኖርሽበትን አካባቢ የስራ ምህዳርሽን ሊሆን ይችላል። እነዚያን ሁሉ አጠቃለው፣ በተለይ ደግሞ ከፈጣሪሽ ጋር ያለሽ ህብረት ምን ይመስላል፣ መንፈሳዊነትሽ፣ ፈጣሪሽን የምትፈሪ ሴት ነሽ ወይ ብሎ ይመለከታል ማለት ነው። አንደበትሽ ያልተገደበ ከሆነ ዝም ብለሽ የምትናገሪ ከሆነ ንግግርሽ ደግሞ ሰዎችን ሲያቆስል የሚመለከት ከሆነ ምንም አይነት ፈጣሪን የሚፈራ ስብዕና የማትገነቢ ሴት ከሆንሽ ወንድ ልጅ ጥሎሽ ለመሄድ ይቸኩላል። ገባሽ? ስለዚህ ወንዶች የሚፈልጉት ነገር ይህን ፈጣሪሽን የምትፈሪ ሴት መሆን አለብሽ ነው። አንድ ነገር ደግሞ ልብ ማለት አለብሽ። ፈጣሪሽን መፍራት እኮ ለራስሽን ጥቅም ነው እንጂ ወንዶች እንደገና ለገና ይፈልጉኛል፣ ወንዶች የፍቅርን ጥያቄ ያቀርቡልኛል ብለሽም ማድረግ ጥያቄ ይለብሽ ለሕይወትሽ ነው፣ ለራስሽ ስትይ ነው። ይሄን ባህሪ ወይም ደግሞ ይህን ተግባር የምትፈጽም የተለያየ አይነት መንፈሳዊነትን የምታንጸባርቂ የተሻለ ሴት ለመሆን ጥሩ መንፈሳዊ የተባለች ሴት ለመሆን ነው እንጂ ወንዶች የሚፈልጓት ወንዶች እንዲያይሹ የምታደርጊው ስብና መሆን የለበትም። ከልብ የሆነ ፈጣሪሽን የምትፈሪ ሴት ከሆንሽ ወንድ ልጅ ከምንም በላይ ይሄን ነገር በትኩረት ይመለከታል። ታዲያ ፈጣሪዋን የምትፈራ ሴት ደግሞ የተመሰገነች የተወደደች፣ እንኳን ወንዶች ይቅርና በማህበረሰቡ ዘንድ ራሱ ተወዳጅነቷ ከፍ ያለ ይሆናል። ሁለተኛው ወንድ ልጅ እጅግ በጣም ሴት ልጅ ላይ ማየት የሚፈልገው ነገር ምንድን ነው ካልሽን፣ ታማኝነት ነው። በትለኛ ወንዶች ለታማኝነት ልዩ ትርጉም እንሰጣለን፣ ልዩ ትኩረትን እንሰጣለን። ሁላችንም እንደምንስማማበት ታማኝ ማለት እንግዲህ ለገባንበት ቃል ኪዳን ሊሆን ይችላል፣ ለገባንለት አንድ አላማ ጸንቶ መቆብን መስዋዕትነትን መክፈልን ለዚያ ነገር ደግሞ ለጓደኛ ሊሆን ይችላል፣ ለራስ ሊሆን ይችላል፣ ይህን ለተቋም ሊሆን ይችላል። ከዛም ከፍ ሲል ደግሞ ለአገር ያለንን ታማኝነት ወይም ደግሞ የገባነውን ቃል ኪዳን ጸንተን የመጠበቅን ሂደትን ያሳይናል። ይሄ ታማኝነት የምንለው በስነ ምግባር በግንኙነት ውስጥ ሊሆን ይችላል፣ በብዙ የህይወት ዘርፎቻችን ውስጥ ወሳኝ የሆነ እሴት መሆኑን ልብ ማለት አለብን። በተለይ ደግሞ ወደ ፍቅር ግንኙነት ሲመጣ በተለይ በሁለቱም ሳይት ታማኝነትን እንደ መስፈርት የሚቆጥሩ ሰዎች አሉ። ነገር ግን አንድ ወንድ ልጅ በጣም ከልቡ እንዲያፈቅርሽ ለአንቺ ጊዜውን እንዲሰጠሽ፣ በሙሉ ማንነቱ እንዲወድሽ የምታስቢ ከሆነ ታማኝ የሆንሽ ሴት መሆን አለብሽ። ታዲያ ይሄ ምስልሽ ታዲያ ይሄ ታማኝነት ከስብዕናሽ ጋር አብሮ የሚያድግ መሆን አለበትም ነው። በእርግጥ በክህሎትም ልታዳብር የምትችይው ነገር ቢሆን፣ ወንድ ልጅ ደግሞ ታማኝነትን የሚመለከትብሽ ከሆነ ለእርሱ ታማኝ ከሆንሽ ብዙ ነገሮቹን ወደ ገፍተሽ የማታወጪ ከሆነ የራሱ የሆነው የግል ምስጢሩን ይዘሽለት የምትቀመጭ ወይም ደግሞ የምትቆይ ከሆነ የእርሱ መጥፎ ጎኖች ሊኖሩት ይችላሉ። በእርግጥ ማንም ሰው ሙሉ አይደለም አለ ያን መጥፎ ጎኑን ወይም ደግሞ ስስ ጎኑን አሳልፈሽ ለሌሎች የማታሰጪ ከሆነ ገመናውን ውጭ ላይ የማታሰጪ ከሆነ ወንድ ልጅ ያለምንም ጥርጥር በፍቅርሽ መውደቁ የማይቀር ነው የሚሆነው ሌላኛውን ትኩረቱን በሙሉ አንቺ ላይ ማድረግን ይጀምራል ማለት ነው። ታማኝ ሴት ነሻ፣ የሚተማመንባት ሴት ትሆኛለሽ። ታማኝነት ደግሞ እጅግ በጣም ውድ ነገር ነው። ለወንዶችም ለሴቶችም የሚያስፈልግ እንቁ የሆነ እሴት ነው። ስለዚህ ታማኝነትን የሚመለክትብሽ ከሆነ፣ ታማኝነትሽን የሚያይ ከሆነ ሙሉ ትኩረቱን፣ ሙሉ ሐሳቡን ይሰጥሻል። የራሱም ሊያደርግሽ ይፈልጋል። ይፈልጋ ሁል ጊዜ ከአንቺ ጋራ ጊዜው ማሳለፍ ከአንቺ ጋራ መሆንን ይናፍቃል። ይሄ ምንን ያሳያል? በሁለታችሁ በሁለታቹ መሀከል ያለውን ያለው አታችመን ከጊዜ ወደ ጊዜ ከፍ ያደረገው እንዲመጣ ያደርገዋል። ስለዚህ ታማኝነት በቃ የአንቺ መገለጫ ሊሆን ይገባል። ታማኝ ስለ ተባለሽ ሴት መሆን አለብሽ። ሰዎች የሚመሰክሩላት በቃ አይገሊት እኮ ታማኝ ነች፣ እሷ ትታመናለች። ለዚህ ለዚህ ቁም ነገሮች እኮ እሷን በቃ እንደ አይከን እንመለከታለን። ተብለሽ የሚነገር ልጅ ሴት መሆን አለብሽ። ታማኝነት ደግሞ እህቴ ለራስሽም ጭምር ነው። ያ ወንድ ልጅ ለማስደሰት ወይም ደግሞ እገሌን ለማስደሰት ብለሽ የምታደርጊው ነገር መሆን የለበትም። በቃ የራስሽ ስዕብና ስታደርጊው፣ በሌላ ጎኑ ደግሞ በወንዶች አይን ውስጥ ትገቢያለሽ በወንዶች መሳብን ወይም ደግሞ በወንዶች መወደድ ታገኝበታለሽ። ሶስተኛው ወንዶች አንቺ ላይ በጣም ማየት የሚፈልጉት ይህም ባህሪ ደግሞ አንቺ ጋር ካገኙ የሚቀሩበት ባህሪ ምንድን ነው ካልሽ፣ ሰላምና መረጋጋትን የምትሰጫቸው ሴት ካሆንሽ፣ ይህ በእርግጥ በትክክል ሊኖርሽና ልታዳብሪ የሚገባ ጉዳይ ነው። እርግጥ ነው ሁሉም የራሱ የሆነ ውጣ ውረዶች፣ የራሱ የሆኑ የህይወት ቻለኞች እያለፈ ነው የሚሆነው ወንዱ የሚሆን ሴት ነገር ግን ደግሞ ወንድ ልጅ በተለይ በጣም ብዙ የሆኑ የህይወት ውጣውረዶችን በሚያሳልፍበት ጊዜ ይህን ስለሽ ታዲያ አንቺ እነዚህ አይነት ቻሌንጆች ውስጥ አታሳልፊ ማለት አይደለም። ነገር ግን ደግሞ እነዚያን ቻሌንጅ ውስጥ አልፎ በተለይ ወደ አንቺ ሲመጣ ሰላሙን የምትመልሽለት ሴት ከሆንች በተለይ ደግሞ ካልተረጋጋ ብዙ ጊዜ የሚጨነቅ ከሆነ በብዙ በስራ ቢዚ የሚሆን ከሆነ ሰላምና መረጋጋት ወይም ደግሞ ኮንዲሽ ዩፍ ኤንቫይሮንመንት ወይም ደግሞ የተረጋጋ አካባቢ አየር የምትፈጥሪለት ሴት ከሆንች ወንድ ልጅ በቃ አንቺን ማግኘት ነው ውጉቱ የሚሆንበት። ከጊዜ ወደ ጊዜ እነዚህ አይነት ጫናዎች ሲበ ዙበት በቃ እንደ መሸሸጊያ ወይም ደግሞ አንቺን እንደ ማምለጫ አድርጎ ነው የሚመለከተው። ምክንያቱም አንቺ ጋር ሲመጣ ሰላሙን ያገኛል፣ አንቺ ጋር ሲመጣ መረጋጋቱን ስለሚያገኛል። ስለዚህ ምንም እየሰራች ነው ከአንቺ ጋር ሲመጣ ሰላሙን ትፈጥሪለታለች፣ ወይም ደግሞ የሌለው ወይም ደግሞ ከእርሱ የላቀውን ሰላም በፍቅር በደስታ፣ በጫወታ፣ በሳቅ ታስረሽዋለች፣ ወይስ ደግሞ በእሳት ላይ ጭድን እንደ መጨመር ታደርጊያለሽ? ይሄ በእርግጥ በሁለታቸው መካከል ያለ የፍቅር ግንኙነታቸውን ሂደት የምታስቀጥሉበት ነው ነገር ግን ይህን ካልሽ ሰላም እና መረጋጋቱን የምትጠብቂለት ሴት ከሆነሽ ወንድ ልጅ እድሜ ልኩን ከአንቺ ጋር መሆን ከአንቺ ጋር ጊዜውን ማሳለፍ ይፈልጋል። ስለዚህ በተቻለሽ መጠን በጥበብ የተሞላሽ ሴት መሆን አለብሽ። እርሱ በጣም በቁጣ ተናዶ የሆነ ነገር ሲናገር ዝም ብለሽ ቻል እያደረግሽው ማሳለፍ መልመድ። ታዲያ ይህን ስለሽ ታዲያ አንቺ ጋር የህይወቻ ልጆች የሉም አይደለም ሁላችን ጋር ሊኖር ይችላል። ነገር ግን ደግሞ ለፍቅር አጋርሽ ይህን ሰላማዊ የሆነ ከባቢ አየርን እንዲረጋ ጥሩ ጥሩ የተመረጡ ቃላቶችን ማምጣት አለብሽ ነው እንጂ፣ አንቺን ተናደሽ መጥተሽ እርሱ ላይ የምትጮህ ከሆነ በቃ ኃይለኝነትሽን በውስጥሽ የተደበቀውን በቃ እያወጣሽ የምትናገር ከሆነ ስሜታዊ የምትሆኝ ከሆነ ወንድ ልጅ ይህን ነገር አይፈልግም። ምክንያቱም የራሱን ጉዳይ በቃ ከአይምሮ በላይ ሆኖበታል፣ የአንቺን ደግሞ ሲጨመር ሌላ አይነት የህይወት ካልኩሌሽን ውስጥ ይገባል። ይህን ደግሞ አይፈልግም። ስለዚህ በተሻለው መጠን ሊሸሽሽ ይፈልጋል። ስለዚህ በተቻለሽ መጠን የራሱ እንዲያደርግሽ የምትፈልግ ይህ ይሆናል። ወይም ደግሞ ሊኖርሽ የሚገባ ስዕብና በተለይ ለወንድ ላይ ሰላሙና መረጋጋቱን የምትፈጥሪለት ሴት መሆን መቻል አለብሽ። ሰላሙና መረጋጋቱን የምትሰጠውን ሴት ደግሞ ወንድ ልጅ ከልቡ ነው የሚሆን። እድሜ ልኩን ከእርሷ ጋር ጊዜውን ማሳለፍ ይፈልጋል። ሌላኛው አራተኛው ነጥብ ደግሞ ወንድ ልጅ አንቺ ላይ ማየት የሚፈልጋቸው ሊኖሩሽ የሚገቡ ባህሪ ምንድን ነው ካልሽን፣ እንድታከብሩ ይፈልጋል። ወንድ ልጅ በጣም የሚፈልገው ነገር በተለይ ሴት ልጅ ጋር ክብርን፣ ክብር መስጠት የምትጪ ሴት ከሆንሽ፣ በቃ ወንድ ልጅ እድሜ ዘመኑን ከአንቺ ጋር መሆንን ይፈልጋል። እህቴ ክብር መስጠት የምትጪ ሴት ነሽ ወይ የሚለው ጥያቄ ለአንቺ የሚታው ነገር ነው። ከአንቺ ክብሩን የሚያገኝ ወንድ ከሆነ፣ በፍቅር ላይ ፍቅርን የምትሰጪ ከሆነ ከልብ ሰጥሽ የምታክብሩ ሴት ከሆንሽ ምን ልበልሽ እድሜ ልኩን ከአንቺ ጋር ለመሆን የሚወስን ወንድ ይሆናል ስለዚህ ክብሩን ልትነኪ ሂበት አይገባሽ ምክንያቱም በባህሪያችን ወንዶች ለክብራችን በጣም ሞር ዴዲኬትትን ማለት በቃ ክብራችን ከብዙ ነገር እናስፈልጣለን ታዲያ እነዚህ ቢኖርሽ የሚገባው ነገር ደግሞ ታዲያ ወንድ ልጅ ማግኘት የሚፈልገው ወይም ልጅ ደግሞ ማግኘት የሚፈልገው አክብሮትን ክብርን ማግኘት ይፈልጋል በተለይ ደግሞ ከሚወዳት ከሚያፈቅራት ሴት ሪስፔክት ሲደረግ ክብርን ሲያገኝ በውስጡ የተደበቁ በጣም ነገን የተሻለ እንዲሆን የሚያደርጉትን ሆርሞኖች ራሱ ማመንጨት ይጀምራል። በቃ አንቺ ሪስፔክት ስታደርግ አክባሪን ያከብራል ስትዩ በቃ በውስጡ ያለውን ነገር ማነቃቃት ይጀምራል። ታዲያ ይህን ስለሽ ለአንቺ ጊዜና ቦታ ለሚሰጠሽ ወንድን እርግጥ ነው ክብርን ሰጥተሽው፣ በጣም አክብረሽው የተሻለሽን ፍቅርን አሳይተሽው፣ ሰላምና መረጋጋትን ሰጥተሽው፣ ትኩረትን በሙሉ ሰጥተሽው እዛም አልፎ ደግሞ ታማኝም ሴት ሆነሽ ፈጣሪሽንም የምትፈሪ ሴት ከሆነች እነዚህን ሁሉ ሆነች፣ ከልቡ የማይወድሽ ወንድ ሊኖር ይችላል። እነሱን ለማለት አይደለም፣ ነገር ግን ደግሞ ሊኖሩሽ የሚገቡ ባህሪያቶች ናቸው። እርግጥ ነው ለእያንዳንዱ የራሱ የሆኑ መስፈርቶች ይኖራሉ። ምክንያቱም ሁሉም ሰው እንደየመልካችን አስተሳሰባችን፣ አካሄዳችን፣ አረማመዳችን፣ የፍቅር ግንኙነታችን፣ አቀራረባችን ሙሉ ሁሉ የተለያየ ነው። ነገር ግን እዚህ ላይ አውጥተን የምናወራው የምንነጋገርባቸው ነገሮች አብዛኛዎቹ ሰዎች ይስማሙበታል ወይም ደግሞ በጥናታው ሰማያዊ ጽሑፎች የተረጋገጡ ናቸው ተብሎ የሚታሰቡ ናቸው። ስለዚህ በተቻለ መጠን ወንድ ልጅ ሴት ልጅ ላይ ማየት የሚፈልገው ነገር ሴት ልጅን ልታከብሮ ይፈልጋል። ስለዚህ በተቻለሽ መጠን አክብሪ። አንቺ ባከበርሽ ልክም ደግሞ መከበርን ልታገኝ ስለምትች ስለዚህ አሁን የጠቀስናቸውን ነገሮች ተግባራዊ ብታደርጊ ማንኛውም ወንድ ልጅ እድሜ ዘመኑ ወይም ደግሞ ከአንቺ ጋራ ማሳለፍን ይፈልጋል። አንድ ወንድ ልጅ ቶሎ እንዲያገባሽ የምትፈልጊባቸው ብዙ ምክንያቶች ሊኖሩ ይችላሉ። በተለይ የጊዜ ጉዳይ ሊሆን ይችላል፣ የእድሜ ጉዳይ ሊሆን ይችላል። ከነዚያ አንጻር በቃ የምትቀርቢ ወንድ ቶሎ እንዲያገባሽ ትፈልጊያለሽ። ነገር ግን አሁኑን አግቢ ብሎ እንዲጠይቅሽ የምታደርጊባቸው ዘዴዎች አሉ። ምክንያቱም አንዳንድ ወንዶች ቶሎ ወደ ትዳር መግባት እንደ አለርጂ ስለሚሆንባቸው ማለት ነው መሰብሰብ እንደ በቃ እንደ መሸነፍ አድርገው ሊያስቡት ስለሚችሉ እነዚህን አራት የምንመለከታቸውን ባህሪያቶች ካዳበርሽ ወንድ ልጅ በቃ ከአንቺ ጋር ለመሆን እድሜ ልኩን ከአንቺ ጋር ለማሳለፍ ይፈልጋል ተብሎ ይታሰባል። ነገር ግን ከእነዚህ ከምንጠቅሳቸው ባህሪያቶች መካከል ባይኖረው እንኳን ወደ መደምደሙ ቸኩለሽ መሄድ አስፈላጊ አይደለም። ምክንያቱም እንደየመልካችን፣ እንደየፊታችን ሁላችን የራሳችን የምንለው የምናንጸባርቀው ባህሪያቶች ስላሉን ስለዚህ በማስተዋል ብቻ ልሽ እነዚህን የምንመለከታቸውን ባህሪያቶች ብታዳበ ሪ በጣም የተሻለ ይሆናል። ብዙ ጥናቶች የሚስማሙበት በተለይ ደግሞ ሴት ልጆች ቢኖራቸው ተብሎ የሚታሰቡ በተለይ በወንድ ልጅ እንዲፈለጉ ወይም ደግሞ ወንዶች ከእነርሱ ጋር ጊዜን እንዲያሳልፉ ወይም የራሳቸው እንዲያደርጓቸው ብለው የሚያስቡት እና የሚያስቀምጡት ነገር አለ። ይህ የመጀመሪያው ባህሪ ምንድን ነው? በራስ መተማመን ያላት ሴት መሆን በጣም አስፈላጊ ነው። ስለዚህ በራስሽ የምትተማመኝ ሴት መሆን አለብሽ። ይሄ በራስ መተማመን ስንል ታዲያ በራስሽ የቆምሽ ብቻ አለ አይደለ፣ ማንም እንደፈለገ መጥቶ የማይነዳሽ፣ የማይገፋሽ፣ በማንነትሽ የማይንቅሽ ሴት አይነት ስብዕናን የገነባሽ ሴት ስትሆኝ ወንዶች በጣም የሚፈልጉት ባህሪ ነው። በተለይ ደግሞ ሰልፍ ኮንፊደንስ ሲሆንሽ፣ ይህን ስልሽ ታዲያ በጣም አንዳንድ ሴቶች ደግሞ በወንዶች እንደ የምትታሙት ምንድን ነው? የሆነ ኦቨር ኮንፊደንት የሆነ በቃ አንተ አታስፈልገኝም የማለት ሐበሻ ወንድ ደግሞ ፍቅር ያውቃል። እንዲ ወንድ እኮ ሆዱ ከሞላለት ምን ይፈልጋል ብሎ በቃ አለ አይደል? ማጋነን፣ በቃ ኦቨር ኮንፊደንስ የሚሆኑ አመለካከቶችን ከራስሽ ላይ ማስወገድ አለብሽ። በራስ መተማመን ስንል በቃ ሙሉ የሆንሽ ሴት፣ ለነገ የምታስብ፣ የራስሽ እቅድ ያለሽ፣ የሆነ ሰው ወደ ህይወትሽ ሲመጣ ከዚያ ሰው ጋር መቀጠል የምትች ሴት መሆንሽን፣ ነገር ግን የሚመጣው ሰው በህይወትሽ ላይ ምንም አይነት ኔጌቲቭ የሆነ ጉዳት እንደማያደርስ ጠንቃቃ የምትሆኝ ሴት ከሆንሽ ሰል ኮንፊደንት የሆን ሴት ከሆንሽ ወንዶች ይህን ባህሪ ያላትን ሴት በጣም ነው የሚፈልጉት። ምክንያቱም ብዙ ሴቶች ልፍስፍስ ሲሆኑ ሲደግሙ፣ ከሆነ ጊዜ በኋላ ደግሞ እጅ ሲሰጡ ሲደግሙ፣ ከዛ በኋላ ወደ ማዘን ወደ መተከስ፣ በቃ አንድ ወንድ ወደ ህይወታቸው መጥቶ ከዛ በኋላ ተመልሶ ሲሄድ ማዘን ዲፕረስድ የመሆን አይነት ስሜት ስለሚያጠቃቸው ብዙ ሴቶች በዚህ አይነት ጉዳት ውስጥ እያለፉ ያሉ ሴት እህቶቼ አላችሁ። ስለዚህ አስቀድመሽ ማዳበር ያለብሽ ባህሪ ነው ብዬ የማስበው በራስ መተማመን ያላት ሴት መሆን አለብሽ። በቃ በራስሽ የቆምሽ ሴት መሆን አለብሽ። ሰልፍ ኮንፊደንት ይህን ስልጅ ታዲያ በጣም የተጋነነ በቃ በጣም ኦቨርም የሆነ ኮንፊደንስ ሳይሆን በቃ በልክ አይደለ፣ ሁሉ ነገር ልክ አለው አይደለ የሚባለው በልክ የሆነ በራስ መተማመንን ብታዳብሪ ወንድ ልጅ ምን አለ ከዚች ሴት ጋር ምን አለ ከዚች ልጅ ጋር ህይወቴን በሙባ አሳልፍ ብሎ የሚመኙ ሴት ትሆኛለሽ። ኑሮ በራሱ የራሱ የሆነ ውጣ ውረዶች አሉት አይደለ? ከባድም ነው አንዳንዴ። ካልተጋፈጥነው በእርግጥ ቻሌንጅ ውስጥ ልንገባ እንችላለን። እንደገና ደግሞ ከዚህ ጋር ተጨምሮ ከባድ የሆነች ሴት ወደ ወንዶች ህይወት ስትጨመር የሚመጣውን ነገር ተመልከቱ። ጭንቀቱ መጨመሩ አይቀርም አይደለም። ስለዚህ በተቻለሽ መጠን ተጫዋች ሴት መሆን አለብሽ። ተጫዋች ስልሽ ተግባቢ የሆነች ሴት መሆን መሆን አለበሽ ምክንያቱም እኛ ወንዶ ተጫዋች የሆነች ተግባቢ የሆነች ሴት በጣም ትስበናለች ተማርገናለች ከእሷ ጋር ጊዜ ማሳለፍ እንፈልጋለን በቃ ይቺ ሴት ምን ታደርገናለ ከጭንቀታችን ግራ ከገባን ነገር ልታሳርፈን ትችላለች ብለን እናስባለን ስለዚህ ታዲያ ከወንዱ ልጅ ጋር ስትሆኝ መሳቅ መጫወት መደሰት ከዛም አልፎ ደግሞ መጽናናት ከቻሉ ወንዶች ከአንቺ ጋራ መሆንን ይፈልጋሉ ይሄን ስልሽ ታዲያ ጨዋታ የህፃናት ጨዋታ ማለትም አይደለም። ቁም ነገር ያለበት መሳጭ የሆነ ሳቢ የሆነ ተግባቢነት ያስፈልጋል። እንግዲህ ጥሩና ተግባቢ የሆን ሴት መሆን አለብሽ። ምክንያቱም ወንዱ እዛ ስራ ውሎ መቶ አንቺ ጋርም ሲመጣ እንደገና ሌላ ስራ መትፈጥሩ ይለት ከሆነ እዛ በሀሳብ ተወጥሮ አንቺ ጋርም ሲመጣ እንደገና ሌላ ሀሳብ ውስጥ የሚገባ ከሆነ ይጨነቃል ማለት ነው። መቼም የሁሉም ሰው ምኞት ምንድን ነው፣ ሁሉም ነገር ሰላም እንዲሆንልን እንፈልጋለን አይደለ። በተለይ ደግሞ ጭቅጭቅ የበዛበት ቤት ወይም ደግሞ የፍቅር ግንኙነት ሲኖር ደስ አይልም፣ የምንፈልገው አይነት ሰላምን አናገኝም። ስለዚህ ከአንቺ ጋራ መሆን እንዲፈልግ ወይም ደግሞ ከአንቺ ጋራ ሲሆን በእነዚህ ነገሮች ሁሉ እንዲረሳ ማድረግ አለብሽ ማለት ነው። ይህን ነገሮች እንዲረሳ ደግሞ ከአንቺ ምንድን ነው የሚጠበቀው? ተጫዋች የሆንሽ ተግባቢ የሆንሽ ሴት እንጂ እርሱን የሆነ ስትሬስ ውስጥ የምታስገቢ ሴት መሆን የለብሽም። እንደዚህ አይነት ነገር ውስጥ የምታስገቢ ሆን ይጨናነቃል። መጨናነቅ ደግሞ በሁለታችሁም ሳይል ሊፈጠር ይችላል። ስለዚህ በተቻለ መጠን ተጨናንቆ እንኳን ቢሆን ሰበብ ፈጥረሽ ጭንቀቱን እንዲረሳው ማድረግ ትቻለሽ። ይህን ስታደርጊ ታዲያ በህይወት ውስጥ የገጠሙትን ነገሮች ወይም ደግሞ ቻሌንጆች ሊሆን ይችላል እንደሚያልፉ እርሱ ከአንቺ ጋር በመሆኑ ደስታ እንዲሰማው ልትነግሪው ይገባል። ታዲያ የሆነ ቀል ሲያወራሽ በቃ አንተ እንደዚህ አይነት ይባላል እንደምናምን እያልሽ ሊያወራሽ የሚፈልገውን ነገሮች ሁሉ ማቋረጥ የለብሽ። አንቺ ጋር ሲመጣ የሆነ ሪሊፍ ሊያገኝ ሰውየው ነው የሚመጣው። ስለዚህ ያን ሪሊፍ ወይም ደግሞ ያን እፎይታ ከአንቺ ጋር የሚያገኝ ከሆነ ሁሉ ጊዜ ከሚፈጠሩት የህይወት ቻሌንጆች ውስጥ እየሸሸ ወደ አንቺ ይመጣል። ተጫዋችነትሽን፣ መግባባትሽን ይመለከተውና ስለዚህ ከአንቺ ጋራ መሆንን ይፈልጋል። ስለዚህ ቶሎ ሊያገባሽም ይፈልጋል። ከአንቺ ጋራ ረጅም ሰዓታትን ማሳለፍ ይፈልጋል። ታዲያ ፍቅር ደግሞ እንዴት ነው በሂደት እያደገ ያለ ለሚመጣ መቼም በአንድ ቀን ሞት ሞትሁልሽ እንደዚህ ሆንኩልሽ የሚሉት ለጊዜያዊ ስሜት ሊሆነ ነገራችን አይተው የሚቀርቡ ሊሆን ይችላል። ነገር ግን ፍቅር በሂደት በመተዋወቅ እንደ አሁን እንዳልኩሽ በመግባባት በራስ መተማመንሽን ከፍ እያደረግሽ ስትሄጂ በሁለታችሁ መሀል ያለው ግንኙነት ያለው ሬሌሽን ያማረ ሲሆን የእናንተን የፍቅር ግንኙነት ማሳመር ትችላላችሁ። በቃ በቻልሽው መጠን አብራችሁ ስትሆኑ ደስታን የምትፈጥሪ ሴት ከሆንሽ ወንድ ልጅ ሁሌም ከአንቺ ጋር መሆንን ይፈልጋል። ይህም ብቻ ሳይሆን ሆኖ ወደ ራሱ ሊጠቀልልሽ ሊወስድሽ ጥረትን ያደርጋል። ግን ደግሞ እርሱ ጎትጉቶች ለምሳሌ ሞተሩ አልነሳም ብሎ አስቸግሮ በኋላ ላይ እንደሚነሳ አይነት መኪና ሚና ልትሆኚበት አይገባም። በቃ እየተመቻቸ ከባቢ አየርን ፍጠር የለ ራስሽም ደስተኛ ሆነሽ፣ መቼም ደስታ ይጋባል አይደለም የምንለው? እንደ ሁላችን የምንስማማበት ጉዳይ ነው። ስለዚህ የአንቺ ደስታ እርሱም ጋር እንዲጋባ ማድረግ መቻል አለብሽ። በእርግጥ ብዙ ቻሌንጆች አሉ። የህይወት ወጣ ወረዶችን ልገልጽልሽ አይደለም፣ የአንቺ ባክግራውንድ ልነግርሽ አይደለም። ነገር ግን ከእነዚያ ሁሉ ውስጥ ወጥተሽ ግን በተቻለ መጠን ደስተኛ ሆነሽ ለመታየት መሞከር። ስለዚህ እህት መመክርሽ ከአንቺ ጋራ ሲሆን በቃ የሆነ ፕሮጀክት ወይ ሲኖሩ ስራ እንዳይሆንበት ማድረግ አለብሽ። አንቺ ጋራ እንዲመጣ መጓጓት አለብሽ። በተለይ በስልክ እንኳ ስታወሩት የበለጠ ስለ አንቺ ለማወቅ እንዲጓጓ የአንቺ ጥሩነትሽን፣ መልካምነትሽን የበለጠ ጎልቶ እንዲመለከተው ማድረግ ነው ያለብሽ እንጂ በተለይ ከምትወጪ ወንድ ጋር በቃ እያንዳንዱ ንግግር እየነከስሽ እያወጣሽ የምትነቅሪ ከሆነ የበለጠ ስትረስ ውስጥ ይገባል። ነገር ግን እርሱ ከአንቺ ጋር ሲሆን የምትጫወቺ ከሆነ ፈገግ የምትይለት ከሆነ ደስ ደስ የሚሉ ቃላቶችን የምትለዋወጡ ከሆነ ረጅም ሰዓታትን አብራችሁ የምታሳልፉ ከሆነ ሰላም ይሰማዋል። በቃ የሆነ ጥሩ ኮንዱሲቭ ኤንቫይሮመንት ወይም ደግሞ የተመቻቸ አይነት አካባቢ አየር ይሰማዋል። ከአንቺ ጋር ሲሆን ብዙ ነገሮቹን በቃ እንደሚረሳ ይገነዘባል። ማለት ይሄ ስልሽ ታዲያ የግድ አንቺ ጆኪንግ ወይም ደግሞ ቀልድ ማወቅ አለብሽ ማለት አለ አስገዳጅ አይደለም። ገብቶሻል አይደል? በቃ እያንዳንዱ ነገሮች ቁም ነገር ያለበት ጥሩ የሆነ በተለይ በተለይ ደግሞ እርሱን በሂደት እያወቅሽ ስትሄጂ ምን ያስደስተዋል፣ ምን አያስደስተው፣ ምን ሲያስከፋዋል የሚሉ ነገሮችን በትክክል የመለየት ነው። ይሄ ደግሞ ደግሞ ስኪል ዴቨሎፕመንት የምንለው ነው ማለት ነው። ስለዚህ ተግባቢ የሆንሽ ሴት ከሆንሽ ይሄ ባህሪሽ የምትፈልጊ ወንድ ቶሎ እንዲያገባሽ፣ የራሱ እንዲያደርግሽ፣ እድሜ ዘመኑ ላንቺ እንዲሰጥ የምታደርጊበት ባህሪ ስለሆነ ልታዳብር የሚገባ ጉዳይ ነው። ሌላው እንግዲህ ማዳበር ያለብሽ ባህሪ ብለን የምናስበው ሳቢ ወይም ደግሞ ንቁ የሆንሽ ሴት መሆን አለብሽ። በእርግጥ እንደምትወጂው እንደምትፈልጊው በአይንሽ ሊሆን ይችላል፣ በንግግርሽ ሊሆን ይችላል፣ በሰውነት አካላቶችሽ ሊሆን ይችላል መግለጥ ትችላለች ሲሆን በጣም አስፈላጊ ነገር ስለሆነ በተቻለ መጠን ያለሽን የፊት ገጽታ ላይ ደስ የሚሉ ነገሮችን መጠቀም በኔቸርም ሊሆን ይችላል፣ በተፈጥሮ ሊሆን ይችላል። በቃ ንጽሕናዋን የምትጠብቅ ሁላችንም፣ ማንም ጥሩ ነገር ሲያይ የሆነ የሚመኘው ነገር አለ አይደል? የሆነ የቆሸሸ የሆነ ደስ የማይል ነገር ሰው ላይ ስንመለከት ከዚያ ሰው ጋር የፍቅር ግንኙነት ይቅርና ሰላምታ እንኳን መለዋወጥ ሊከብደን ይችላል። ስለዚህ አጋጣሚዎች ሁሉ ባገኘሽ መንገድ ወይም ደግሞ ባገኘሽበት ሁኔታ ሁሉ ጸቢ የሆንሽ ሴት መሆን አለብሽ። ጥሩ የሆነ መዓዛ ያለው ልጅ ሊሆን ይችላል፣ ሽቶ ሊሆን ይችላል። ኢቨን ጥሩ ሳሙና በመጠቀም መዓዛሽን ማራኪ ማድረግ ትችላለች። ብዙ ጊዜ ሴቶች ላይ የሚንጸባረቅ ነገር አለ። ቢሆንም ግን ምንድነው፣ በቃ ወንድየው ምንድነው የሚያስበው፣ በቃ እኔ እንፈልጋለህ ወይ? ስለዚህ በተቻለ መጠን ሳቢ ለመሆን መሞከር አለበሽ፣ ምክንያቱም ያ የሚመጣ ወንድ ወደ ህይወትሽ እንዲመጣ፣ ከዚያ በኋላ ደግሞ መቶ መሄድ ሳይሆን እንዲቆይ ማድረግ የምትችይው ሳቢ መሆን ስትችይ ብቻ ነው ማለት ምክንያቱም እኛ ወንዶች ብዙ ጊዜ የምንማረክ በማየት ስለሆነ ማዳበር ያለብሽ ሌላኛው ባህሪ ደግሞ የምታስብለት ሴት መሆን አለብሽ። ምክንያቱም የምታስብለትን ሴት ወንድ ልጅ በጣም ይፈልጋል። ምክንያቱም ምን ያደርግ ይሆን ምን ይለብስ ይሆን አሉ አይደለ? ጥሩ ጥሩ ነገሮችን የምትመኝለት የምታስብለት ሴት ከሆነሽ ወንድ ልጅ ከአንቺ ጋራ መሆንን ይፈልጋል። መወደድ እንደሚያስደስት ሁሉ ደግሞ ለሆነ ወንድ ልጅ ደግሞ የምታስብለት ከሆነ አንተ እኮ ማንም ይለ፣ እኔ ከጎንህ ነኝ፣ ዳታ ባስፈልገ ሰዓት አለውለህ በቃ ብለሽ ስትንከባከቢ በቃ በተቻለ መጠን ከአንቺ ጋራ